ሰላም ጤና ይስጥልን አረማች ተመልካቾቻችን ግንቦት 3 2017 ዓመተ ምህረት ዕለተ መረጃና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተ ማብራቸው እንድትቆዩ በአክሮት ጋብዛለሁ። ህዝቡ ወጥቶ ካምፑን ከቦ እንዲወጡለት ጠይቋል። ይህንን በተመለከተ መረጃ ይዣለሁ። ሌሎች እንደዚሁ የግንባር መረጃዎችን እንዲሁም ደግሞ የአፍሪካ ቀንድ መረጃዎችን እና ያልተሰሙ አዳዲስ መረጃዎች እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁ ትቆዩ። እንደተለመደው ሀሳብ አስተያየት ኖራችሁ ጥቆማ፣ ዜና ጂሜል ዶት ኮም ላይ አድርሱኝ እንዲሁም ደግሞ በቴሌግራም ዋትሳፕ፣ ሜሴንጀር ላይ መልክቶች እንዳፉል። ብዙዎቻችሁ የፋኑ ወደ አንድነት መምጣት በተመለከተ በርካታ የደስታ መልክቶችንም ልካችኋል። ከዚህ ጋር በተያያዘም እንዲሁ ቀጣዩ ደግሞ ያላለቁ ስራዎች አብረው እንዲያልቁ በሚሉትም ጉዳይ አስተያየቶችን አድርሳችሁኛል። በእጅጉ የማመሰግነው የመምህራን የጥቅማ ጥቅም ጥያቄ በቅርቡ ይነሳል ተብሎ ስጋት ተጥሏል። ከዚህ ጋር በተያያዘ እንደዚሁ የቀጠለውን የሐኪሞች ተቃውሞ እና የኮሚኒኬሽን ሚኒስትሩ ለገሰ ቱሉ የፌስቡክ ገጽ ላይ የወጣውን ለጀዋር መሐመድ የሰጠው ምላሽ ጨምሮ የተለያዩ መረጃዎችን በአጭር ባጭሩ አሰናድቻ አለው። አብራችሁ እንድትቆዩ ነው የሚጋብዛችሁ። ዛሬ መረጃዎችን የምጀምረው የላካቸዋቸውን አስተያየቶች በተመለከተ ሀሳቡን የሚያጠናክር መግለጫን በማቅረብ ነው። በትላንትናው ዕለት የአማራ ፋኖ ህዝባዊ ድርጅት ለብሔራዊ ኃይሉ ጥሪ አቅርቧል። ይሄ በእንግዲህ በመግለጫው ላይ የተካተቱ ዋና ዋና ነጥቦች ምንድን ናቸው ከሚለው ላይ የተወሰኑትን ይዣለው፣ ወደ እናንተ አደርሳለሁ። ትናንትና ግንቦት ሁለት 2017 ዓ በወጣው መግለጫ ህዝባዊ ድርጅቱ ለብሔራዊ ኃይሉ ለዚህ በመብቃቱ ደስታውን ገልጾ ቀሪ ምኞቱንም ጨምሮ በመግለጫው አስተላልፏል። በህዝባዊ ድርጅቱ ከበርካታ ሻለቆች ወደ ክፍለ ጦሮች፣ ከበርካታ ክፍለ ጦሮች ወደ እዞች፣ ከእዞች ወደ ሁለት ድርጅት መምጣቱ ስኬትና ተስፋ ነው። ለነፃነት ትግሉ ወሳኝ እርምጃ መሆኑንም ጨምሮ አንስቷል። ሁለቱ ድርጅቶች ከተቻለ በተዋሃደ ካልሆነም በተቀናጀ ካልሆነም ደግሞ ቢያንስ በተናበበ አካሄድ ትግሉን ሲመሩት ብቻ ነው የድርጅቶቹ መመስረት ስኬት የሚሆነው ሲል እንደዚሁ ጥሪ አቅርቧል ካልሆነ ግን የሕዝቡን መከራ ማራዘም፣ የሕዝቡን መከራ ማክበድ፣ የሕዝቡን ጥያቄዎች ከማስመለስ ይልቅ አዳዲስ ጥያቄዎችን ማዋለድና ትግሉ እንዳያሽቆለቁል ምክንያት እንዳንሆን ያለንን ኃላፊነት መዘንጋት የለብንም ሲል ጥሪ አቅርቧል። ሕዝቡ ለሕዝብ ዘላቂ ጥቅም ሲባል የሚኖረው ግንኙነት በመከባበር አንዱ ለአንዱ ቅና በመስጠት ላይ እየተመሰረተ ሊሆን ይገባል በአንድነት መንፈስ በጋራ ልንጠቀምባቸው የምንችላቸው እድሎች ላይ እንድናተኩር እናሳስባለን ብሏል። ህዝባዊ ድርጅቱ ብሔራዊ ድርጅቶች የአማራ ህዝብ ተከታታይ ትውልድ የወለዳቸው መንታ ድርጅቶች በመሆናቸው እና ይህንን ለማስመስከር የምንችልባቸውን ሰፊ እድሎች መጠቀም አለብን ብሏል። በእኛ ድክመት በእኛ ድክመት አለመናበብ፣ ግዙፉን የአማራ ኃይል በጥበብና በሀሳብ የበላይነት በአለመመራቱ ምክንያት ትግሉ እንዲጓተት ህዝባችን ብርቱ ዋጋ እንዲከፍል በማድረጋችን ህዝባችንን በጋራ ይቅርታ መጠየቅ እና በአንድነት መምጣት ወይም ደግሞ መጀመር ወደ አንድነት መምጣት መጀመር ስላለብን ጥሪያችን እናቀርባለን፣ ብሏል የአማራ ፋኖ ህዝባዊ ድርጅት። ለአማራ ፋኖ ብሔራዊ ኃይል ባቀረበው ጥሪ ላይ በመሰረታዊነት እንግዲህ ይሄ በጥሪው ሲታይ ሁሉም ሰው የሚፈልገው አንድም የአማራ ኃይል በተለያየ መንገድ ተሰልፎ ኃይል መባከን እንደሌለበት እና አጠቃላይ ለትግሉ መጓተት ለደረሰው አጠቃላይ ኪሳራም እንደዚሁ ይቅርታ እንጠይቃለን፣ ኃላፊነት እንወስዳለን የሚለው በደንብ መታየት ያለበት ጉዳይ ነው። በፖለቲካ ዓይን ሲታይም የአማራ ህዝብ ግዙፍ ኃይል እንዲበታተን በተለያየ የጥቅም፣ የአውራጃ፣ የቡድንተኝነት፣ የግለሰባዊነት ሽኩቻዎች ውስጥ እንዲገባ ማድረግ ጭምር አሁን እንግዲህ ገና ጫካ ውስጥ ላለ ስልጣን በተገባው ግብግብ ምክንያት ህዝቡ ትግሉን በዘላቂነት በአንድነት ከጎን ቆሞ የጀመረው ትግል ወደ ዳር እንዳይደርስ እንቅፋቶች እየፈጠረ ነው የሚገኘው። ይሄ ጉዳይ በትክክል መታየት ያለበት ጉዳይ ነው። ሁሉም ሰው ይህንን ሊገመግም የሚገባ ነው። ከዛ ባሻገር እንግዲህ ለቀረበው ጥሪ የአማራ ፋኖ ብሔራዊ ኃይል የሚሰጠውን ምላሽ ወደፊት የሚታይ ነው። ግን በዚ ድርጅቱ በኩል የቀረበው ጥያቄ ቢያንስ ባረፍተ ነገር ደረጃ እና በመግለጫ ደረጃ ሊመሰገን የሚገባ የአማራ ኃይል ሊባከን አይገባም የሚለውን ጉዳይ ትኩረት ሰጥቶ የቀረበ ጥሪ ስለሆነ በአዎንታዊ የሚታይ ነው። ከዚህ ባሻገር እንግዲህ የአማራ ሕዝብ አጠቃላይ የፖለቲካና ወታደራዊ ኃይሉ በምስራቅ አፍሪካም ሆነ በሌላው በዓለም አቀፍ ደረጃ ተጽዕኖ መፍጠር ያልቻለው ኃይል መበታተኑ በደም መታየት አለበት። የተወሰነው አሁን የአማራ ኃይል ፖለቲካዊ፣ ወታደራዊ ሲቪሉ ከብልጽግና ጎን እየተሰለፈ ሲሆን፣ ሌላው ደግሞ የፋኖ ኃይል ደግሞ በሁለት ከዛ በላይ ደግሞ በነበሩ ኃይሎች ተበታትኖ ነው የቆየው። ይሄ እንግዲህ ኃይል መበታተን እርስ በርስ ስልቂትን ነው እያመጣ ያለው የአድማ ብተና የሚሊሻ አባል በመከላከያ ሰራዊቱ የፖሊሱ እንደዚሁ ከብልጽግና የፖለቲካ ኃይል ተሰልፎ ፋኖ ራሱ በሁለት ጎራዎች በመሰለፍ የሚያደርገው የጎንዮ ሽኩቻም እንደዚሁ የህዝቡን ኃይል በመበተን ዋጋ በማስከፈል ያደረሰው ጉዳት በቀላሉ የሚታይ አይደለም። በዚህ በኩል እንግዲህ ታሪክ በየሂደቱ በዚህ አጠቃላይ አሉታዊ ተጽዕኖ ከስልጣን እንዲሁም ደግሞ ከግለሰባዊና ና ከቡድናዊ ፍላጎት አንፃር ጉዳት ያደረሱ ቡድኖችን፣ ግለሰቦችን ታሪክ የሚያዘግብ ነው የሚሆነው። ያም ሆኖ ግን ከአንድ ዓመት በላይ ከፈጀው የድርጅት ምስረት አንጻር አሁን ወደ ሁለት መጥቷል። ሁለቱ ደግሞ ወደ አንድነት መምጣት አለበት። ይሄ ሲሆን ብቻ ነው እንግዲህ ውጤት ሊመጣ የሚችለው። ይሄ የማይሆን ከሆነ ግን ውጤቱ ከአሁኑ መገመት የሚቻል ነው። እነሱም ኃላፊነት እንወስድበታለን ይቅርታን ጠይቅበታለን ባሉት ጉዳይ መሰረት የህዝብን ጥያቄ ከመመለስ ይልቅ ጥያቄውን ማወሳሰብ፣ የህዝብን አንድነት ከመጠናከር ይልቅ አንድነትን መበተን፣ የተዋጊውን ኃይልና ሞራል ከመገንባት ይልቅ እንደዚሁ ባሉታዊ መንገድ ሞራልና መንፈሳዊ ጥንካሬውን መጉዳት ነው። እስካሁንም እየታዩት የእርስ በርስ ሽኩቻዎቹ ይሄ ሊቆም የሚገባው ነው። በተለያዩ አካባቢዎች ያሉት እንግዲህ የእርስ በርስ ሽኩቻዎች ለብልጽግና መልካም አጋጣሚ የፈጠሩ ናቸው። ይሄ በመግለጫ ደረጃ የሚታይ ነው። እንግዲህ በአተገባበር ደረጃ ሲታይ ደግሞ ምን ይሆናል የሚለውን አብረን የምናየው ነው የሚሆነው። ሁሉም ሰው ሁሉም ሰው ግን በዚህ ጉዳይ ላይ የአማራ ህዝብ ትግል ይገደኛል የሚል አዎንታዊ ሚና መወጣት አለብኝ የሚል ኃይል ካለ ግን በዚህ በኩል ሁለቱም ወደ አንድ እንዲመጡ ከዛ አለፍ ሲል ደግሞ የተዋሃደ በአንድ አጠቃላይ ደንብና መመሪያ የሚመራ የፖለቲካ ወታደራዊ ኃይል እንዲመጣ ግፊት ማድረግ አለበት። ትላንትና የዚህ ደጋፊ ነበር፣ ዛሬ ወደ አንድነት የሚመጡ እኛ እናፍራለን በሚል ቁሞ ቀረ ሀሳብም ወደ ጎን ሀሳቦችን እየወረወሩ የአንዱ ደጋፊ ነው መቀጠሉ ግን ከህዝብ ትግል አንጻር ሲታይ ኪሳራው የሚያመዝን ሀሳብ ነው። ብዙዎቹ እንግዲህ ይህንን እያያችሁት ይመስለኛል። ወደ ከዚህ ቀጥሎ የአፍሪካ ቀንድ መረጃ ላስቀድምና ወደ ሌሎች የግንባር መረጃዎች መለሳለሁ። ከአፍሪካ ቀንድ የአፍሪካ ቀንድ አጠቃላይ የፖለቲካ ሁኔታው ከእለት ወደ ዕለት እየተወሳሰበ የጦርነት ሁኔታው እየተባባሰ የአፍሪካ ቀንድ እንግዲህ በውስብስብ የተለያዩ የቀጥታና አስተዋሪ የውጭ እጆች ጭምር የቀጠና ሁኔታ እየታመሰ ነው የሚገኘው በዚህ ከአፍሪካ ቀንድ ባሻገር በሱዳን ያለው ጦርነት እንደዚሁ ተባብሶ ቀጥሏል። የሱዳን ጦርነት በተለይ የፖርት ሱዳን የሰሞኑ የድሮን ጥቃት በተመለከተ ጉዳዩን ወደየት እየወሰደው ነው የሚለውን የተመለከተው መረጃ ወደ እናንተ ላድርስ። አዲስ የተሟላ ጦርነት ቅርጽ ይዞ እንዲገባ እንቅስቃሴ ያለ ነው የሚያመስመስለው ተብሏል። ፖርት ሱዳን የተፈጸመው የድሮን ድብደባ በአፍሪካ ቀንድና በዚህ በቀይ ባህር ቀጠና አዲስ የኃይል አሰላለፍና የተሟላ ጦርነት ይዞ እየመጣ ነው። የኤርትራ የባህር ኃይል ወደ ፖርት ሱዳን ተጠግቷል ተብሏል። የኤርትራ የባህር ኃይል ተዋጊ ጀልባዎች እና የባህር ኃይል ኮማንዶዎች ወደ ፖርት ሱዳን መጠጋታቸውን ተከትሎ የሱዳን ፈጥኖ ደራሽ ኃይል ለዚህ ዛቻ አሰምቷል። በተለይ ለዘ ሱዳን ታይምስ ተብሎ ለሚጠራው ጋዜጣ እንደዘገበው አርኤስኤፍ የኤርትራ ጀልባዎችና የባህር ኃይል አባላትን በቀይ ባህር ላይ ሰምጠው እንዲቀሩ አድርጋቸዋል የሚል ዛቻ ነው እያሰማው በኤርትራ በኩልም ሆነ በሱዳን በኩል ስለ ኤርትራ ጦር መጠጋት እስካሁን ምንም በኦፊሻል የተገለጸ ነገር ባይኖርም ፈጥኖ ደራሽ ኃይሉ ግን ዛቻውን እያሰማ ነው የሚገኘው። ይህ እንግዲህ በተለይ ፖርት ሱዳን ባለፈው እሁድ፣ በዛሬው ቀን የተቀሰቀሰው አዲስ ጦርነት ወይ የድሮን ድብደባ ተከትሎ የአጠቃላይ የኃይል አሰላለፍን ግልጽ እያደረገ የመጣ ነው ይመስለው። ከባለፈው ሳምንት እሁድ ጀምሮ በቀይ ባህር ቀጠና መምጫቸው ያልታወቁ ድሮኖች በጀኔራል አብደላ አልፈታህ አልቡህራን ጊዜያዊ ከተማ ፖርት ሱዳን ላይ ተከታታይ ድብደባዎችን ፈጽመዋል። ለስድስት ተከታታይ ቀናት የድሮን ድብደባ ተፈጽሟል። የድሮን ጥቃቶቹ ከባድ ኪሳራ አድርሰዋል። የአየር ኃይል አውድመዋል። የጦር መሳሪያ መጋዘን እንደዚሁ እንዲወድም አድርገዋል። ወደቦቹ ከባድ ኪሳራ እንዲደርስባቸው አድርገዋል። ወደ ውጭ የነዳጅ መላኪያ መስመሮች እንዲወድሙ ተደርጓል። እንደዚሁ ደግሞ ከነዳጆች መስመር መውደም ባሻገር የነዳጅ ዲፖዎችም እንደዚሁ እንዲፈነዱ እና ከባድ ፍንዳታ እንደርስባቸው ሆኗል። የፖርት ሱዳን ድሮን ጥቃት ግልጽ የሆነ የውጭ ኃይል አሰላለፍ ፈጥሯል ነው የሚለው ጋዜጣው እና ሌሎች የፖለቲካ ተንታኞች። በዚህ በኩል እንግዲህ ፖርት ሱዳንን ዶጋመድ ያደረገው የአረብ ኤሚሬትስ ድሮኖች ናቸው የሚለው ጉዳይ ከመነሻቸውን ከሶማሌላንድ ወይም ደግሞ ከኤደን ባህረ ሰላጤ ቀጠና ያደረጉ ድሮኖች ናቸው፣ ይህን እያደረጉ ያሉት አርኤስኤፍ ከምዕራብ ሱዳን ብቻውን ይህንን አያደርግም፣ ምዕራብ ሱዳን ወደ ፖርት ሱዳን ወደ ምስራቅ ሱዳን ሄዶ ይህንን አያደርግም በሚል ያው ሱዳን አልቡራን እየከሰሱ ነው የሚገኙት። ከአረብ ኤሚሬትስ ጋር ያላቸውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ አቋርጠዋል። በደቡብ ሱዳን ለደቡብ ሱዳን ደብዳቤ ጽፈዋል። የነዳጅ ማስተላለፊያዎቹ ወድመዋል። ከሳምንት በፊት ተጠግኖ ወደ ውጭ ነዳጅ መላክ ጀምራ ነበር ደቡብ ሱዳን። አሁን ነዳጁ እንደተቋረጠ ደቡብ ሱዳን በጻፉ ደብዳቤ ገልጸዋል። እንግዲህ ይህ ጉዳይ ወደ የት እየሄደ ነው፣ ኢትዮጵያን እንዴት አድርጎ በዚህ ውስጥ ያሰልፋል የሚለውንም አብሮ የሚያሳይ ነው የሚሆነው። ግብጽና ሳውዲ አረቢያ ወደ ፖርት ሱዳን ጸረ ድሮን ተከላካይ መሳሪያዎችን ልከዋል ነው የተባለው። አረብ ኤሚሬትስ የምትፈጽማቸው ድሮን ጥቃቶች ለመከላከል ሳውዲ አረቢያና ግብጽ ወደ ሱዳን ፖርት ሱዳን ይህን መሳሪያዎች ልከዋል ነው የተባለው። የኤርትራ ባህር ኃይል መንቀሳቀስ የሳውዲ ድጋፍ ተከትሎ የአረብ ኤሚሬቶች ድሮኖች የኤርትራን ባህል ኃይል ላይ ጥቃት የሚፈጽሙ ከሆነ ደግሞ ጉዳዩ ወደ ለየለት የቀይ ባህር ቀጠና ጦርነት ይገባል ነው የተባለው። በቀይ ባህር ቀጠና ላይ የሚደረጉ ጦርነቶች በፍጹም የተናጠል እንደማይሆኑ ይሄ ማሳያ ነው ይላሉ የፖለቲካ ተንታኞች። እንግዲህ በሱዳን ጦርነት ውስጥ በአፍሪካ ቀንድ ካለው አጠቃላይ ሁኔታ አንጻር ኢትዮጵያ እና አረብ ኤሚሬትስ ከፈጥኖ ደራሽ ኃይሉ ጎን ለረጅም ጊዜ ያሰለፉ ህወሀት ኃይልም ጭምር በማሰማራት ኤርትራ የሚሊሻዎችን በማሰልጠንና እንዲሁም ደግሞ ድጋፍ በመስጠት ለሱዳን ጦር ድጋፍ እያደረጉ የሚገኙ ሲሆኑ ከመካከለኛው ምስራቅ ደግሞ እነ ሳውዲ አረቢያ እንዲሁም ደግሞ አረብ ኤሚሬትስ በዋናነት በዚህ ጦርነት ላይ ተሳታፊ ናቸው። ግብፅ ከሱዳን ጦር ጎን ነው የምትገኘው፣ ከብሔራዊ ጦሩ ማለት ነው። ይሄ ሁሉ ተደማምሮ የተለያየ ጥቅም ያላቸው ሀገራት በጃዙር ጦርነት እየተሳተፉበት ያለው ውጊያ ነው። እንግዲህ በዚህ ውጊያ በተለይ የአረብ ኤሚሬትስ ድሮኖች በኤርትራ የባህር ኃይል ላይ ጥቃት የሚፈጽሙ ከሆነና እንደተባለው የኤርትራ መንግስትም የሱዳን መንግስትም በእርግጥ የኤርትራን ጦር መንቀሳቀስ በተመለከተ ያረጋገጡት ጉዳይ ባይኖርም፣ በዚህ ላይ ጥቃት የሚፈጸም ከሆነ ግን በቀጠናው በተለይ ከኢትዮጵያ እና ከኤርትራ የወደብ ጥያቄዎች አንጻር አዳዲስ ጉዳዮች ይነሳሉ። ሳውዲ አረቢያ በምጽዋና አሰብ ወደቦች ላይ ለማልማት ያደረገች ያለችው እንቅስቃሴ የአሰብ ወደብን ደግሞ ከኢትዮጵያ ጋር በመሆን ደግሞ እንይዛለን የምትለው አረብ ኤሚሬትስ ጨምሮ የውክልና ጦርነት ውስጥ ይገባሉ ነው እየተባለው። ከዚህ ባሻገር እንግዲህ የሱዳን ሶማሌላንድን ከዚህ ጦርነት ጋር በተያያዘ እንደዚህ ወቅሳለች። ሱዳን ሶማሌላንድ አረብ ኤሚሬትስ ለምታስተላልፈው የጦር መሳሪያ ለምትመለምላቸው የውጭ ሀገር ታጣቂዎች መተላለፊያና ጊዜያዊ ካምፑን እያገለገለች ስለሆነ ሞቃዲሾ ይህን ድርጊት እንድታስቆመው ነው ሱዳን የጠየቀችው። ሞቃዲሾ በእርግጥ ይህንን የማስቆም አቅም የላትም። ሶማሌላንድ ራስ ገዝ ነኝ ብላ ነው የምታስበው። ይህ እንግዲህ በአፍሪካ ቀንድም ተያይዞ የመጣው መዘዝ ነው። በዚህ በሱዳን ጦርነት ላይ እንደዚሁ ከጥቅም ላይ የዋለው የቻይና ቦምብም አነጋጋሪ ሆኗል። ቻይና ለአረብ ኤሚሬትስ የሸጠችላት ጅምላ ጨራሽ ቦምቦች በሱዳን የፈጥኖ ደራሽ ኃይሉ በኩል ጥቅም ላይ ውለዋል በሚል የተባበሩት መንግስታት ድርጅት ጉዳዩን እያጣራ ነው የሚገኘው። አሜሪካ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ የሱዳንን ጦርነት ለማስቆም ጥረት ታደርጋለች፣ አዲስ የልዑክ ቡድንም ሰይማለች። እንዲሁም ደግሞ በቀጠናው ላይ በዚህ ጉዳይ ብቻ የሚሰራ አንድ ሰውም እንደሰየመች ነው እየተገለጸው የሱዳን ጉዳይ ወደ ኢትዮጵያ፣ የኢትዮጵያ ጉዳይ ኤርትራ፣ የኤርትራ ጉዳይ ሳውዲ አረቢያ፣ የሳውዲ አረቢያ ጉዳይ አረብ ኤሚሬትስ እና ወደ አፍሪካ ቀንድ ሀርጌሳና ሞቃዲሾ የወሰደው እንግዲህ የአፍሪካ ቀንድ ውጥረት ይህንን ነው የሚመስለው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ህዋሃት በተመለከተ እንግዲህ በትላንትናው ዕለት የህወሀት መግለጫ አውጥተዋል። መግለጫውን ባጭሩ በዋና ዋና ነጥቦች ወደ እናንተ አደርሳለሁ ህወሀት የኢትዮጵያ ብሔራዊ ምርጫ ቦርድ ለፕሪቶሪያው ስምምነት እውቅና ሳይሰጥ በህግ ሽፋን ፖለቲካዊ አቋም ይዞ ህወሓትን ላይ የሚሰራውን ደባ ሊያቆም ይገባል ሲል ጠይቋል። ህወሓት በፕሪቶሪያ ስምምነት መሰረት ፖለቲካዊ እውቅና ያለው ድርጅት እንደሆነም በመግለጫው በበርካታ ቦታዎች ላይ ጠቅሷል። ለአዳዲስ ፓርቲዎች ምዝገባ የወጣ አዋጅ ነባር ፓርቲን ለማስመለስ ስለማይመለከተው ይህንን የምርጫ ቦርድን የጊዜ ገደብ እንደማይቀበለው እንደዚሁ ህወሓት ገልጿል። ይህንንም በወቅቱ በተደጋጋሚ ገልጸናል ዋል ህወሓት ነሐሴ ላይ አስራ አራተኛ መደበኛ ጉባኤን አድርገናል። የህወሀትን የነባር ምዝገባ ወረቀት መመለስ የፖለቲካ ጉዳይ እንጂ የአዲስ ፓርቲ ምዝገባ ጉዳይ አይደለም በሚል ህወሓት በተደጋጋሚ ይህን ጉዳይ አንስቷል። ምርጫ ቦርድ ነባሩ ምዝገባ ወረቀት እንዲሰጠው የፌዴራል መንግስቱ ጣልቃ እንዲገባና ለጋራ ጥቅም ሲባል ይህን እንዲፈጸም ህወሓት በመግለጫው ጠይቋል። ምርጫ ቦርድ ነሐሴ 3 2016 የሰጠው ምስክር ወረቀት መሰረዝ ይችላል። የሰጠውን ምስክር ወረቀት መሰረዝ ይችላል። ከ2013 ጀምሮ ግን የተሰረዘውን ህወሀት የነባሩን የህወሓት የፖለቲካ ፓርቲ ምዝገባ ሰርቲፊኬት ወይም ደግሞ የምስክር ወረቀት ግን መሰረዝ አይችልም። ይሄ ፖለቲካዊ ውሳኔ የሚጠይቅ ጉዳይ ነው ሲል ህወሓት መግለጫ ሰጥቷል። ዓለም አቀፍ ማህበረሰቡ ነባሩን የምስክር ወረቀት ሊያሰጠው እንዲገባና ጫና እንዲያደርግ የፌዴራል መንግስቱና ምርጫ ቦርድ ላይ ጉዳዩ እንዲያውቁትም ህወሓት ጥሪ አቅርቧል። እንግዲህ ዛሬ ግንቦት ሶስት ነው። ከዛሬ ጀምሮ ምርጫ ቦርድ ባስቀመጠው ጊዜ መርሃ ግብር መሰረት ህወሀት ሙሉ የፓርቲ ህጋዊ ሰውነቱ ይከስማል ማለት ነው። ዛሬ ግንቦት ሶስት ጀምሮ ይህንን ተከትሎ ህወሀት ግን ጉዳዩ እንደማይቀበለው እና አዲስ የተመዘገበ የተባለውን ወረቀት እነሱን መሰረዝ ይችላል። የህወሀትን ግን ሀምሳ አመት የቆየ ድርጅት መሰረዝ አይችልም። ነባሩን 2013 የተሰረዘውን ፓርቲያችን ህጋዊ ሰውነት ሊመለስልን ይገባል ሲል ነው ህወሀት መግለጫ እየሰጠው። በዚሁ በህወሀት ጋር በተያያዘ ጌታቸው ረዳም እንደዚሁ ትላንትና ቀጠናይን ነካችሁ የሚል በሚመስል መልኩ ስድብ የተቀላቀለበት ጽሁፍ በፌስቡክ ገጹ አሰራጅቷል። ምዕራብ ትግራይ እንዘምታለን የሚሉት ደናቆርት ወደ ደቡብ ትግራይ እንዘምታለን በማለት ከትግራይ ህዝብ ተጻራሪ ጥቅም ቆመዋል ብለዋል። ይህን ያለው ዶክተር ደብረጽዮን ደቡብ ትግራይ አለማጣ ከተማን ጨምሮ ያለውን መዋቅር እንደገና እናዋቅራለን እናፈርሳለን፣ ማለቱን ተከትሎ ነው። እንግዲህ የህዋት አንጃ አንድ በደብረ ጽዮን ሲመራ አንጃ ሁለት ደግሞ በጌታቸው ነው የሚመራው። ጌታቸው ደቡባዊ ዞን እየተባለ የሚጠራውን የራያ ቀጠና ባለፈውም ጊዜ አስተዳደር በነበረበት ጊዜ ከአድዋው ደግሞ ኋላ ቀርገን ባለው ቡድን በመነጠሩ እና ሰሞኑን ደግሞ ይሄ ጉዳይ በጣም አሳሳቢ መሆኑን ተከትሎ ጀነራል ታደሰ ወረደ ወደ ማይጨው ከተማ መጥተው ሰብስበዋቸው ነበረ። በስብሰባው ላይ እንግዲህ በርካታ ነጥቦች ናቸው እየተነሱት አንዳንድ ነጥቦችን ለማስታወስ እና አሁን ያለው የትግራይ ፖለቲካ ውስጣዊ ሁኔታው ምን ይመስላል የሚለውን ምስል የሚሰጡ መረጃዎች እና ጥያቄዎቹን የካቢኔ አባላት ካነሷቸው መካከል የተወሰኑትን በድጋሚ ላቅርብላችሁ። ለጀነራል ታደሰ ወረደ ደቡባዊ ዞን እየተባለ የሚጠራው የትግራይ ዞን ካቢኔ አባላት ያቀረቡት ግልጽ ጥያቄ ነው ከነደብረ ጽዮን ጋር የገቡበትን ቡድን የገቡበትን የቡድን ሽኩቻ በደንብ የሚያሳይ ነው። የካቢኔ አባላቱ ለአዲሱ የትግራይ አስተዳደር ያቀረቡት በስብሰባው ላይ እንግዲህ የደቡባዊ ቀጠናዎችን በመበደል የነደብረ ጽዮን ቡድን ስራ እየሰራ መሆኑን ግልጽ መሆኑን እና አሁን የመጋረጃው ሲገለጥ ይሄ በጊዜ ሂደት ከዘመናት በፊት ጀምሮ የነበረው በደል ግልጽ መሆናቸው መሆኑን ነው የካቢኔ አባላቱ የገለጹት። የሆን ተብሎ የሚፈጸም በደል ነው። በስልጣንም በልማትም አካባቢው እንዳይለማ የነደብረጽዮን ቡድን ሲያደርግ ኑሯል ነው ያሉት። የእነደብረጽዮን ቡድን ለራያና እንደርታ ያለው አሉታዊ አተያይ አደጋ ይዞ መጥቷል ብለዋል። ያኛው ቡድን ይሉታል እነሱ አክራሪው እና ኩራፊው ቡድን የገጠመው የፖለቲካ ኪሳራ ለማካካስ መፈንቅለ መንግስት አድርጓል፣ ይህንም ታሪክ ይመዘግበዋል በሚል የጌታቸውን መፈንቅለ መንግስትም እንደዚሁ ቅሬታ እንዳለበት የደቡባዊ ዞን አስተዳደር ገልጿል። ለማይቀረው ለውጥ ቂመኛ ትውልድ መፍጠር የለበትም በሚል የማይቀር ለውጥ እንዳለም እንግዲህ ይህን ለውጥ ደግሞ ጌታቸው ረዳ የሚያስተባብረው ነው የሚመራው እንደሆነ ከአሁን በፊት ጌታቸውን በሰጣቸው ቃለ ምልልሶች ላይ የቀረበውን ጨምሮ በርካታ ጥያቄዎችን አንስተዋል። አኩራፊው ቡድን የቡድን ጥቅሙን እንጂ የህዝብን ፍላጎት የለውም። ህዝብን ከህዝብ እየነጠለ እየለያየ ነው። ከእነሱ በላይ ትግሬ ብንሆንም አማራ ይሉናል በሚል የደቡባ ዞን አስተዳደሮች ያላቸውን ቅሬታ ገልጸዋል። በደቡባዊ ዞን ትግራይ መንግስት አልባ እንዳትሆን የሰራ ዞን ነው። ባለፈው እንግዲህ ስብሰባ አለመሄዱን ተከትሎ ግን የነደብረ ጽዮን ቡድን እንደሚለው መንግስት በማፍረስ ጊዜያዊ አስተዳደሩን በማፍረስ ተሳታፊ አልነበረም በሚል ለጀኔራል ታደሰ ወረደ በርካታ ጥያቄዎችን ነው እያነሱላቸው። ይህ እንግዲህ በትግራይ አጠቃላይ ደቡባዊ ዞን እየተባለ ያለው ቀጠናና በነባሩ የህወሀት የአደዋ ቡድን መካከል ያለውን አጠቃላይ ሽኩቻ የሚያሳይ ነው። ወደ ሌሎች መረጃዎች እመለሳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ግንባር መረጃዎች የሚወስዱን መረጃዎች ነው የማስከትለው በባህር ዳር ዙሪያ በደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር ሰሜን ወሎን ጨምሮ በተለያዩ ቦታዎች ከአንድ መቶ ሃያ በላይ የመንግስት የጸጥታ ኃይሎች ከስምሪት ቀጠናቸው በመውጣት ወደ ፋኖ ቀጠናዎች ሂደዋል ተብሏል። በተለይ መተማ፣ አርማጮሆ እብናት ጨምሮ በተለያዩ ቀጠናዎች የመንግስት ኃይሎች ከስምሪት ቀጠናቸው በመውጣት ወደ ፋኖች ተቀላቅለዋል ተብሏል። አብዛኞቹ የአድማ ብተናና የሚሊሻ አባላት መሆናቸው ነው መረጃዎች የሚያሳዩት። ወደ መተማ ስንሄድ መተማ እንግዲህ በኢትዮጵያና ሱዳን ድንበር የምትገኝ ከተማ ነች። መተማ ከተማ አቅራቢያ ጣሊያን ድልድይ ተብሎ በሚጠራው አካባቢ ድንገተኛ ጥቃት ተፈጽሟል። በከተማው በተፈጸመው ድንገተኛ ጥቃት በመንግስት ኃይሎች ላይ ጉዳት ደርሷል ነው የተባለው። ከመተማ ከተማ ወደ ሽመለ ጋራ ተብሎ ወደሚጠራው አቅጣጫ እንቅስቃሴ ላይ እናሰሳ ሰሳ ላይ በነበሩ የአድማ ብተናና የሚሊሻ አባላት ላይ ፋኖ በፈጸመው ድንገተኛ ጥቃት ቁጥራቸው በውል ያልታወቁ ቀድመ ብተናን የሚሊሻ አባላት ሞትና ቆስለኛ ሆነዋል፣ ተብሏል። ዛሬም በአካባቢው ከፍተኛ ውጥረት እንዳለ ነው የመረጃ ምንጮች የሚገልጹት። ሌላው ወደ ደቡብ ጎንደር ስንመለስ፣ ደቡብ ጎንደር ትናንትና በተለያዩ አካባቢዎች ውጊያዎች ሲደረጉ ውለዋል። ሊቦ ከምከም ጋርኖ ተብሎ በሚጠራው ቦታ ለሁለት ቀናት እስከ ሚካኤል ደብር ድረስ የዘለቀ ውጊያ ተደርጓል። በዚህ ውጊያ የደረሰው ጉዳት አልታወቀም ነው የተባለው። ለሁለት ቀናት ግን በአካባቢው የቆየ ውጊያ ተደርጓል ተብሏል። በተመሳሳይ ፎገራ እና ደራን በሚያገናኙ የተለያዩ አካባቢዎች እና ከወረታ ከተማ ወጣ ብሎ በሚገኙ የተለያዩ ቦታዎች እንደዚሁ ትላንትና ተኩስ ነበር፣ ከፍተኛ ተኩስ ተብሏል። ቆሃር በተባለው ቦታ ከወረታ በቅርብ ርቀት በሚገኝ ሸለቆ ሆድገቢያ፣ ዝንጥል፣ ሸሂድ ተራራ ተብሎ በሚጠሩት አካባቢዎች እስከ ደራ ድረስ በሚያዋስኑ ቀበሌዎች እንደዚሁ በሙሉቀን የቆየ ውጊያ ነበር ተብሏል። የደረሰው ጉዳት በዝርዝር አልታወቀም። ከዚህ ባሻገር ወደ ሰከላ ስንሄድ ሰከላ ወደ ተለያዩ ቀበሌዎች ስምሪት ሲያደርግ የነበረ የመንግስት ኃይል ከሁለት ሳምንት በኋላ አካባቢውን ለቆ ገጠራማ አካባቢዎችን ለቆ ወጥቷል ተብሏል። አብዛኛው የመንግስት ኃይል ወደ አዲስ ቅዳም ነው የወጣው የሚሉት የአካባቢ የመረጃ ምንጮች የመንግስት ኃይል በአካባቢው በቆየባቸው ጊዜያት ያሰሳ ቅኝት በሚል በተለያዩ አካባቢዎች በንጹሐን ላይ ድብደባ፣ በንብረት ላይ ውድመት አድርሷል ተብሏል። በዚህ እንግዲህ የፋኖ ቤተሰብ ናቸው የተባሉ በርካታ ሰዎች ንብረታቸው ውድሟል፣ ንብረታቸውም ተወስዷል። እንዲሁም ደግሞ ድብደባና ስርዓትም የተፈጸመባቸው እንዳሉ የአካባቢ የመረጃ ምንጮች ይህንን ገልጸዋል። ወደ ዋግ ኮረም የሚወስድን መረጃ ስናስከትል በዋግ ህምራ ኮረም ከተማ የህወሓት ታጣቂዎች ንጹሐንን ገድለዋል። ማህበረሰቡም የአጸፋ ምላሽ ሰጥቷል ነው የተባለው። በኮረም ከተማ በቅርብ ርቀት በምትገኝ ሳላ ወይም ደግሞ ሶፊያ በተባለች መንደር የህወሓት ታጣቂዎች በነዋሪዎቹ ላይ ጥቃት መክፈታቸውን ተከትሎ የአካባቢው ህዝብ ያለውን አጠቃላይ እንግዲህ በእጁ የሚገኙ ቁሳቁሶችን ይዞ በመውጣት ከህወሓት ታጣቂዎች ጋር ገጥሞ ነበር ነው የተባለው። ህዝቡ በጋራ በታጣቂዎቹ ላይ ባደረሰው የአጸፋ ጥቃት እንደዚሁ ታጣቂዎቹም ሞትና ቁስለኛ የሆነ አሉ፣ ወደ መቀሌ ለህክምና የተላኩም አሉ ነው የተባለው። በዚህ የተበሳጩ የህወሓት ታጣቂዎች እንደገና ትጥቅ ይዘው በመግባት በአካባቢ ነዋሪዎች ላይ ጥቃት ፈጽመዋል። እንደዚሁ የሞቱም አሉ፣ የተደበደቡም አሉ። በርካቶችም እንደዚሁ ቀሳውስትና ካህናትን ጨምሮ ታፍነው ተወስደዋል ነው እየተባለው። በዚህ እንግዲህ ይህንን በተመለከተ ሌላ እንደገና የአካባቢው ህዝብ ደግሞ በተሰባስበ በመውጣት የህወሓት ታጣቂዎችን ካምፕ በመክበብ ለቀው እንዲወጡ የኖርንበት የመከራ ዘመን ይበቃናል፣ ከዚህ በኋላ ከእናንተ ጋር መቀጠል አንፈልግም አካባቢያችን ለቃችሁ ውጡልን በሚል እንደዚሁ ካምፑን ከቦ ነበር ነው የተባለው። በካምፑ አካባቢ ተኩስ ነበር ተብሏል። የአካባቢ ማህበረሰብ የታጣቂዎችን ካምፕ በመክፈብ ይበቃችኋል፣ ውጡ ካለ በኋላ ታጣቂዎች እንደገና ተኩስ ሩምታ በመክፈት አደባባይ የወጣውን ህዝብና ካምፑን የከበበውን ህዝብ ለመበተን ሞክረዋል። በዚህ እንግዲህ በተኩሱ የደረሰው ጉዳት አልታወቀም ነው የተባለው። ሰሞኑን በአላማጣ ከተማና በኮረማ አካባቢ የህወሓት ታጣቂዎች አዳዲስ እንቅስቃሴዎችን ተከትሎ አደባባዮች እናፈርሳለን የአማራ ክልል ያዋቀራቸውን አስተዳደሮች እና ታፔላው ጽሁፎች እና ፈርሳለን በሚል እያደረጉት ያለውን እንቅስቃሴ ተከትሎ ከህዝብ ጋር በቀጥታ እየተጋጩ ነው የሚገኙት። ወደ ደወሎ ቀጠናዎች ስንመጣ አምባሰል አካባቢ ዛሬ ማለዳ ወደ ማርየ ከውጫሌ ከተማ እና ከአምባሰል ወደ ማርየ በርካታ ቁጥር ያለው የሚሊሻ ኃይል ስምሪት ወስዷል ነው የተባለው። በርካታ ኃይል ተንቀሳቅሷል። ይህ የሚሊሻ ኃይል ማርየ አካባቢ የብልጽግና ካድሮች ለጠሩት የህዝብ ስብሰባ ጥበቃ ለማድረግ ነው እየተንቀሳቀሰው ሲሉ የአካባቢ አይን ማኞች ይህንን ገልጸዋል። እንግዲህ በአካባቢውም ትላንትናም በአካባቢው አልፎ አልፎ የዙ 23 ድብደባ ይሰማ ነበር ተብሏል። በዚሁ ደቡብ ወሎ ምዕራብ ወረዳዎች ቀጠና ማለት ነው። የአማራ ሳይንት ቀጠና በተለይ መሀል ሳይንት ደንሳ ከተማ በሚሊሻ አባላት ላይ ድንገተኛ የቦምብ ጥቃት ተፈጽሟል ተብሏል። በተመሳሳይ እንደዚሁ ቆተት ተብላ በምትጠራ መሀል ሳይንት በምትገኝ ቀበሌ በተፈጸመ ድንገተኛ ጥቃት ቁጥራቸው ያልታወቁ የሚሊሻ አባላት ሞትና ቆስለኛ ሆነዋል ነው የተባለው። ሰሞኑን በተከታታይ በከተሞች በተፈጸሙ ድንገተኛ ጥቃቶች የሚሊሻ ኮማንደሮችን ጨምሮ የመንግስት ኃይሎች ላይ ጉዳት ደርሰዋል። ምስራቅ ጎጃም ቢቸና መርጦ ለማርያም እንዲሁም ደግሞ ሰከላ ጨምሮ በተለያዩ አካባቢዎች ወደ ከተማ ዘርቅ መግባት የፋኖ አባላት ድንገተኛ ጥቃቶችን ፈጽመዋል። ሰሜን ሸዋም እንዲ አንጾኪያ እና አካባቢው ወደ ሰሜን ወሎ የተለያዩ አካባቢ ስንመጣ እና ደቡብ ወሎ አዋሳኝ አካባቢዎች በተለይ ቦታ አንድ ግንቦት ሁለት በተለያዩ ቦታዎች ውጊያዎች ተደርገዋል። ውጊያ በተለይ በደጋማው የደላንታ እንዲሁም ደግሞ የአሁን ተገኝ አካባቢዎች ነው ውጊያ ሲደረግ የነበረው። ተረፌ ተብሎ ከሚጠራው ቦታ እስከ ፀሐይ መውጫ ድረስ የአምባሰል ተራሮችን ትይዩ ባሉ አካባቢዎች የሸፈነ ውጊያ ተደርገዋል። በውጊያው የደረሰው ዝርዝር ጉዳት አልታወቀም። በፋኖ እጅ ግን የገቡ የሚሊሻ አባላት ስለመኖራቸው የአካባቢ የመረጃ ምንጮች ጠቁመዋል። አምቡላንሶች ቁስለኞች ሲያጓጉዙ ነበር ተብሏል። ዛሬም ወደ አካባቢው እንደዚሁ ከወልዲያና ከጋሸና ወደ አካባቢው መንግስት ኃይል እያሰማራ መሆኑን የአይን ማኞች ገልጸዋል። ወደ ሌሎች መረጃዎች ስንሄድ ወደ የጥቅማጥቅምና የመብት ጥያቄዎችን እያቀረቡ የሚገኙ መምህራንና ሐኪሞችን በተመለከተ ያለው አጠቃላይ ሁኔታን በተመለከተ እንግዲህ የመንግስት ጉዳዩ አንገብጋቢ እንደሆነበትና ስጋቱን በሚገልጽ በኩል ትናንትና ዶክተር ደገሰ ቱሉ በፌስቡክ ገጻቸው ለጀዋር መሐመድ ምላሽ ሰጥተዋል። በፌስቡክ ገጽ በሰጡት ምላሽ እንግዲህ ጉዳዩን የጉዳዩን አንገብጋቢነት በደንብ በሚያሳይ መንገድ ነው የገለጹት። ጥያቄው የሚያራግቡት ወገኖች ኃይሎች ላሉ እንግዲህ ተላላኪና ባንዳዎች ናቸው። አጀንዳ አራጋቢው ከዚህ ድርጊቱ ሊቆጠብ ይገባል በሚል በግልጽ ለጀዋር መሐመድ ነው። ጀዋር መሐመድም ጋሽለጌ ይረጋጉ በሚል ምላሽ እየሰጠ ነው የሚገኘው። በዚህ መሃል እንግዲህ በተለያዩ አካባቢዎች ጥያቄውን እንቀበለዋለን ብላችሁ ጥያቄውን ተቀበሉ ደግሞ አድሚት አድርጉ ጥያቄውን በሚል የብልጽግና ካድሮች በተለያዩ አካባቢዎች ላሉ ካድሮቻቸው መልዕክት አስተላልፈዋል። ጥያቄው ትክክል ነው፣ ጥያቄው ጊዜ ይሰጠው ይመለሳል የሚል የማዘናጊያ ምላሽ እንዲሰጥ ነው አቅጣጫ የሰጠው የተባለው። ከዚህ ጋር በተያያዘ እንግዲህ የመምህራን ጥያቄን በቀጣዩ ሳምንት ሊነሳ ይችላል በሚል ትምህርት ሚኒስቴር አካባቢውን ጉዳዩን እንዲቆጣጠር ትዕዛዝ ተሰጥቶታል ተብሏል። የኢትዮጵያ ሐኪሞች ለአምስተኛ ቀን ጥያቄያቸውን ዛሬም እያሰሙ ነው የሚገኙት። ለአድማው እንግዲህ ለጠሩት አድማ አንድ ቀን ብቻ እንደቀረውም እንደዚሁ ገልጸዋል። ከአሁን በፊት ባስተላለፉት መግለጫ በመንግስት የሚደራደር ከሆነ ጥያቄዎቻችን የሚመለስ ከሆነ እንደራደራለን ማለታቸው ይታወቃል። ከዚህ ጋር በተያያዘ ባህር ዳር፣ ነገሌ ቦረና፣ አዲስ አበባ ሐኪሞች በደህንነት ታፍነው ተወስደዋል ተብሏል። ባህር ዳር፣ ቦረና እንግዲህ ኦሮሚያ ክልልና አዲስ አበባ ሐኪሞች ይህንን ጥያቄ ያንቀሳቀሳሉ የተባሉ የሀኪሞች ወኪሎች በደህንነት ታፍነው ተወስደዋል የተባሉ ድብደባ የተፈጸመባቸውም አሉ ተብሏል። የመምህራን ጉዳይ እንደዚሁ ጥብቅ ክትትል እንዲደረግበት አብሮ አቅጣጫ ተሰጥቷል ነው የተባለው። እንግዲህ በመምህራን ጥያቄ እንዲሁም ደግሞ የሐኪሞች ጥያቄ በአገሪቱ ውስጥ የህዝብ ሰልፍ ሊፈጥር ይችላል በሚል ብልጽግና ከፍተኛ ጭንቀት ውስጥ ገብቷል። ለዚህም ነው እንግዲህ እነ ለገሰና የብልጽግና የሚዲያ ሰራዊት ጥያቄውን ለማድበስበስ እንዲሁም ደግሞ ጥያቄ የሚያነሱና የሚያራግቡትን አካላት ወደ መርገብና ወደ ማሸማቀቅ የሄዱት ሆኖ እንግዲህ ጥያቄው ካልተመለሰ ግን የሚቆም አይደለም። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህን ነው የሚመስሉት። እንግዲህ የአፍሪካ ቀንድ መረጃ በማስቀደም የተለያዩ የሀገር ውስጥ መረጃዎችን ወደ እናንተ አድርሻለሁ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ከሚሴ